ማታ ሲያገኝ ተገለበብነ ነገር ወደ ባያን ቦታ ሲሄድ፣ በስማ እንዴት ነው ተናደርኩበት፣ ትንቂት ነው አለኝ። ግን እኮ ሃይሚ ይቅርታ ብሎ እኮ ትላንት ሊያበቃ ነበረ ይመስለኛል። እኮ ምን አለች ቃሉን እንዳታበላሽ

አልጠየቃችሁም፣ ይቅርታ አልጠየቃችሁ አይደለም ሲጀምር ማለት ነው። ዋናው ነገር የና ነገር ምን እንደታቀላችሁ ሁላችሁ በየሃይማኖታችሁ ለእነሱ እንድጸልዩ ጸሎት አድርጉ እና ዋናው ነገር እና ከእነሱ የምንፈልገው ነገር የድሮ ፍቅራችሁ፣ የድሮ አንድነታችሁን እንፈልጋለን፣ እንመኛለን። ዋናው ነገር ባላችሁ አይንን ለጌታችሁ አትውደዱ። ብሩክን ለማንም ማንም ከብሩኬ ነጥላችሁ ሃይሚን የምትወዱ ሰዎች፣ ከብሩኬ ሃይሚን ነጥላችሁ ብሩኬ የምትወዱ ሰዎች

እነሱ ግን መቼም ቢሆኑ አንድ ሆናችሁን እንጂ እናንተ ስም ብሎም ታሽቃብጣለ ብርጌ ወደጅ ነኝ፣ ሃይሚ ወደጅ ነኝ። ከወደዳችሁ ሁለታችሁ አንድ ላይ ሁለታችሁ ካልወደዳችሁ፣ በቃ ችግሩ ያወራሉ እንጂ

ብሩኬና ሃይምን ሳይሆን በአንድ ጎን ነው ያየ ነው። ስለዚህ አሁንም በአንድ ጎን ማየት አለብን። ጸልዩ ደግሞ ብሩኬና ሃይመ እምኑ እግዚአብሔርም አይለዩ እነሱ አንድ ይሆናሉ ይታረቃሉ። ደግሞ እንደዚህ ሴዳን ይቃጠላል እንጂ ወደኋላ እነሱ አይኑን ወደፊት ይሄዳሉ። እነሱን ደግሞ ዝም ብሎ እናን እያቃጥላሉ እንጂ ይታረቃሉ። ምችም አይገድም ይሄድም ይታረቃሉ።

ስታሲ ወይኔ የምለው ነገር ድሮ እነሱ ሲሰሩም ፍራንክ ሲሰሩም በቃ ቶሎ ብለው ነው የሚታደረጉ። እቺ ሴትዮ ከህይወት ከገባች በኋላ በቃ እስቲ ጋዳ ጋዳ ነው ምንድን ነው፣ የሌላት ሴትዮ እነሱ ህይወት ምስቅልቅል አረገት። እውነት ከመጣች በኋላ ነው ሃይሚ ተቀየረች፣ ብሩክን ተቀየረ። ምንድን ነው እቺ እድል የሌላት ሴትዮ እያራት ነ

እኔ በጣም ነው አስጠላችሁ። በይ እሷንም አትንኳት፣ እሷንም አድሳለ ብቶ ለምን ያመጣት ብሩኬ ስለሆነች እሷንም ማንካት የለብንም፣ አንነካትም። ያመጣት ብሩኬ ነው። እሷ በራሷ መንገድ አይደለም እየመጣችሁ አሁን። ብዙ ሴቶች አሉ ኢትዮጵያ ውስጥ ሳይጠረ ማንም። አንቺ አሁን እኔ ሳልጠራ እኔ ቤት መቼም አትመጭም። ስለዚህ እሱ ጠርታ ነው

እኛ ማንም ቢመጣ ማንም በመጣ እነሱ ሃይሚንና ብሩክ መሀል ኬፕታት እንትን ገባ አንፈልግም። እኛ እነሱ አንድነት ነው የምንፈልገው።

የሱስ ክርስቶስ የእነሱን ሰላም አንድ ያደርጋል። በቅርቡ ጠብቁ ልጆች፣ አራት ልጆች አባት እያሉ በጣም ናፈቀኝ። እግዚአብሔር ምስክሬ ነው። እነሱ በቃ ልጆቹ አዲስ አበባ ሲገቡ ቦዳ በላቸው ነግሯል ልጆቹ

እኮ በጣም እሺ። እነሱ ምክንያት ብዙ ሰዎች ናቸው እኮ ሐኪም ቤት ገብቶ ብዙ ታሞ ብዙ በቃ እየለቀሱ፣ እነሱ አንድነት የሚፈልጉ ሰዎች ለምን እነሱ ሲሉ ለምን አያዘዝኑም? ለምን አያቆሙም? እሺ እኮ በዚህ ሳሙን ደግሞ ሀይሜ በርትታለች ትንሽ ተረጋግጣለች እና

ሰላም ብፈጠር ደስ ይለኛል ሰው ሁሉ እኮ እነሱ ስራ ነው ቢሆንም ስራ ቢሆንም በእነሱ ን ውስጥ ላይ አንድ ነ

ካወቃችሁ እኛ እዚ ጋር ፍራንክ እያደረጉ ነው ብለን ግራ ገባን። እነሱ በቃ እነሱ ልጆች ከአትገኙ ስንል ይገኛሉ። እኛን ፍራንክ እያደረጉ ነው ብለን እኛን እየቀጡ ነኝ ብለን ግራ ገባን። ለምሳሌ ስታስቢ ፍራንክ ባይኖር ባይሆን ኖሮ ሀይሚ ስጠራት ትሄዳለች ጌታ

አንዱ ወሩሉ አንዱ ወሩሉ አንድ ሲበል አንዱ ይቀጥላል፣ አንዱ ሲበል አንዱ ይቀጥላል። እህ ነው አይደለም እኮ። እኔ የምላችሁ አሁን አንድ መልእክት ላስተላልፋችሁ፣ ለብሩክና ለሃይሚ ብሩክና ሃይሚ በቃ ይበቃቸዋል። እዚ ጋ አቁሙና፣ በሰላም ነው እናንተ፣ ሰላም ነው እናንተ። አንድነት ነው የምንፈልገው፣ ተሰቃይተናል እኛ። እዚ ገር ለእኛ ታስቡ ምንድ በቃ

አግባን ትላለች። አሁን ሴት እንግዲህ አይደል አንድ ነገር ግጥም አድርጎ የፍቅር አሳሳም ግጥም